የሚገኘው በጣም ትልቁ ቦታ ላይ ነው ያለነው ነው። ንጹህ ወቅዱስ አባ ሺኖዳ መጻፋቸው፣ ስብከታቸው የሁላችን ነፍስ ውስጥ የገቡት ፓትርያርክ ሺኖዳ እሳቸው በአጠቃላይ እሳቸው ቅርሶች አሉበት። የእሳቸው ነጻነት፣ መጫሚያዎች፣ መስቀሎች እንደምታዩት እሳቸው ያገለገሏቸው ሕዝቦች አብረዋቸው የነበሩ መሪዎች፣ ልብሶቻቸው፣ እስኬማቸው እነዚያ አይከኖቻቸው፣ በልብሶቻቸው ላይ የሚደረጉ አይከኖቻቸው ሁሉ የተባረኩ እንደመናኝ መነኩሴ ከመንፈሳውያን አባቶቻቸው ጋራ በዋሻ የነበራቸው ጊዜ እነዚህን የሚያሳዩ ቦታዎች ናቸው። ተከታተሉኝ በደንብ በጣም ድንቅ የሆነው ነገር አሳያቸዋል እግዚአብሔር ልጆች እንዳልተቋረጡት መቀደሻ አስኬማቸው፣ መቀደሻ ልብሶቻቸው ናቸው። እነዚህ ግን ስበት ሲቀበሉ ፓትሪያርክ ሲደረጉ የነበረው የለበሷቸው ልብሶች፣ ንቅዳሴ ልብሶቻቸው፣ ስጦታዎቻቸው ሁሉ በዚህ ሙዚየም ውስጥ ተቀምጧል። ያሁን ሽኑዳ ሙዚየም ነው ማሳያችሁ። በካይሮ እና በእስክንድሪያ መካከል በሚገኘው በአባ ቤሾይ ገዳም ውስጥ ነው የሚገኘው። አባ ሽኑዳ ትልቁ ሰባኪ ጳጳስ ናቸው። ስብከታቸው ድምፃቸው፣ እስከ ዓለም ዳርቻ የወጣ እንደቀደሙ አባቶቻችን ለቆሙለት ዓላማ የኖሩ ወንጌል እየተረጎመ የኖሩ ወንጌል ክብር እንደሆነ ያሳዩ ያስተማሩ አባት ናቸው አቡነ ሽኖዳ። ሁላችንም በጨለማ ውስጥ በነበረን ጊዜ በአባ ሽኖዳ መጽሐፍቶችና ትምህርቶች ብርሃን አግኝተናል። መንፈሳዊ ምክር በፈለግን ጊዜ አባታችን ጸፋቸውን ትምህርቶችና ምክሮች ሰምተን በክርስትናችን ቆመናል። አባ ሸኖዳ ለእኛ ለኢትዮጵያውያን በጣም ትልቅ ባለውለታ ናቸው። ትልቅ ትልቅ ባለውለታ ናቸው። እንደምታዩት የሁሉ ሳቸው ቅርስ ነው። በጣም የሚያሳዝነው እና የሚያስገርመው ነገር ነው ማሳያችሁ። በመቀጠል ከፊት ለፊት የምታዩት ይህንን ያባ የብፁዕ ቅዱስ አቡነ ሸኖዳ መቃብር ነው ማሳያችሁ። ብዙዎች ስማቸውን እየጻፉ ቀባ ቅዱስን እያሻሹ እየወሰዱ ለቤታቸው ለልጆቻቸው መድኃኒት እንዲሆን ያደርጋሉ። እኔም ቤተሰቦች ንብጆች ን ስም ጽፌ አለሁ አሁን ግን ይህን ከንድጠረፊ አፓፔ ቤተሰቦችን ሁሉ አስብዬ ጽፌ አስቀምጣለሁ። የአባ ሽኖዳ አምላክ እንዲያስባችሁ። በጣም ልብ የሚነካ በጣም ድንቅ የሆነ ቦታ ነው ማሳያችሁ። የሚያየሁት የውከታች ስፎኒነስ ፖፕ ሽኖዳ ሰር ፖፕ ኦፍ አሌክሳንደር አንድ ፓትርያርክ ኦፍ ሴሲ ኦፍ ሴንት ማርክ ከ ድረስ ይላል። አሁን በእግዚአብሔር ክብር እግዚአብሔር ቀኛሉ። ያው እንደምታዩት መጽሐፍቶቻቸው ሁሉ ኖረው ኖረው ጽፈው ተመስክረው ተናግረው የሄዷቸው ጽሁፎች ተንጥሎ ተቀምጠዋል። መኖር እንደዚህ ነው እንግዲህ፣ እግዚአብሔር ልጆች፣ አገልጋዮች፣ ካህናት የምታየው መኖር እንደዚህ ነው። መኖር እንደዚህ ነው ሰብኮ፣ ወንጌልን መስክሮ፣ ክብሩን ተናግሮ፣ ስለ ኢየሱስ ክርስቶስ ተናግሮ፣ የሱን ቃል፣ የሱን ወንጌል፣ የሱን ብርሃን አብርቶ መኖር እንደዚህ ነው። እናልፋለን። ስናልፍ ግን እንደ ቅባ ቅዱስ እየሸተትን ለትውልዱ እንድናበራ የሚያደርገን ይሄ ነው። እግዚአብሔር ልጆች፣ ሌላ ስራ አይደለም፣ በፍጹም እየተጣላን እንዳናሳልፍ፣ እየተናቁ እንዳናሳልፍ። ይሄ ዓለም ያልፋል ሲያልፍ ግን ሁል የሚያበራ እንደ ዲያመንድ የደመቀ የሚያበራውን ስራ ሰርተን እንድናልፈ ነው። አደራ አደራ አደራ ብላችሁ የአባታችን ብፁዕ ቅዱስ ከኢትዮጵያው ፓትሪያርክ ቴዎፍሎስ እና ከኢትዮጵያ ንጉስ ኃይለስላሴ ጋር የተነሷቸው ከብፁዕ ቅዱስ አባ ጳውሎስ ፓትሪያርካችን ጋር የተነሷቸው እነዚህ ሁሉ አንዱ እዚህ ከአቡነ ቴዎፍሎስ ጋር የተነሷቸው ቦታዎች ናቸው። በጣም ድንቅ ነው፣ መቼም ድንቅ ነው። ቃል የለም እንደመናገር ይሄንን። እግዚአብሔር ባርካችሁ በምሄን ይመስላል እንግዲህ